ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቶቻችን፣ እንደምንዋላችሁ። ከጣና ቴሌቪዥን የህዳር 8 ቀን 2018 ዓ ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ታሪካዊቷ ውጫሌ ከተማ ዛሬ ሌላ ታሪካዊ ድል አስደምጣናለች። አጼ ሚኒሊክና ባለቤታቸው የጣሊያንን ጦር በሰነድ ያሸነፉበት ውጫሌ ዛሬ ደግሞ ሚኒሊክ ህዝብ በአፈ ሙዝ የብልጽግናውን ጦር አሸንፎታል። የሰዓቱ ዜናችን በዝርዝር የሚያስደምጣችው ቀዳሚ መረጃችን ነው። የአማራ ህዝብ የሉና ትግል ባለቤት የሆነው የአማራ ህዝብ ከትግሉ መሪ ፋኖ ጋር በቅርበት እየመከረ ነው። የህዝብና የፋኖ ምክክር ደግሞ የትግሉን ቀጣይ ምዕራፍ በብርሃን የሚመራ ይሆናል። ወዲህ ደግሞ የብልጽግናው ሰራዊት መሽቶ በነጋ ቁጥር የፋኖን ካምፕ እየተቀላቀለ ነው ነው። ዜናችን ዝርዝር አሰናርቶበታል። የአማራ ህዝብ ወደ ትግል የገባው ግለሰቦችን በሌላ ግለሰቦች ቀይሮ ሹመት ለመስጠት ሳይሆን ለስር ነቀል ለውጥ መሆኑን ታላቁ አርበኛ ተናግሯል። ይህን የተናገረው አርበኛ ማን ነው የሚለውን በዜናችን ዝርዝሩ ይደመጣል። የራያ ቀጠና ዛሬ ብርቱ ውጊያ ሲካሄድበት ውሏል። የዜና አስቀጠናቀረበት ሰዓት ድረስም ውጊያው ተጠናክሮ መቀጠሉ ታውቋል። ራያ ቆቦና አካባቢው የሆነው ምንድን ነው የሚለው የሰዓቱ ዜናችን ዝርዝሩን አሰናድቶታል። ይደመጣል። የማይተማመን ባልንጀራ በየወንዙ ይማማላል እንዲሉ ክዋት ገና ጦርነቱ ሳይጀመር ክህደቱን አሰምቷል። የክዋቱ ጄኔራል ሻዕቢያን አናምነውም ብለው ሲናገሩ አቶ ዓለም ገብረ ዋህድ ደግሞ የህዋትን ፈቃድ ካስመለስን አፈሙዛችንን ወደ መሬት እንመልሳለን ብለዋል። የታዋቂው ከበርቴ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 ገልጿል በድል የታጀበውን ተጋድሎ ያካሄዱት የልጅ ያሱ ኮር አሃዶች የአምባሰር ወረዳ መቀመጫ ውጫሌ ከተማና አልብኮ ላይ ባደረጉት ተጋድሎ ሲሆን በኮር ውስጥ የሚገኙት የጎፍ ክፍለ ጦር አዲስ የተመሰረተችው ሳተናው ሻለቃና አራተኛ ክፍለጦር አንደኛ ሻለቃ ናቸው። በዚህ ተጋድሎ የጎፍ ክፍለ ጦር ሳተናው ሻለቃ አልብኮ ላይ መሽጎ የነበረውን የብልጽግና ሰራዊት የባዲ ሚልሻና አድማ ብተና ካምፓቸው ድረስ በመግባት ከፍተኛ ኪሳራ አድርሰውበታል። በአውደ ውጊያውም ከ15 በላይ የብልጽግና ሰራዊት እርምጃ ሲወሰድባቸው ከባድ ጉዳት የደረሰባቸው ደግሞ ወደ ደሴ ሪፈራል ሆስፒታል መወሰዳቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። 24ተኛ ክፍለ ጦር አንደኛ ሻለቃ ደግሞ በተመሳሳይ በዚሁ ቀጠና የአምባሰል ወረዳ መቀመጫ የሆነችው ታሪካዊቷ ውጫሌ ከተማ ካምፕ አድርጎ በነበረው የብልጽግናው ሰራዊት ላይ በከፈተው የተጠና ጥቃት ከፍተኛ ድል መቀዳጀት ችሏል። ይህን የፋኖ ምት ተከትሎ በርካታ የብልጽግናው ሰራዊት እርምጃ የተወሰደባቸው ሲሆን፣ የስርዓቱን ከፍተኛ አማራ ጠል መሆን የታዘቡ የሰራዊቱ አባላት ደግሞ ሙሉ ትጥቃቸውን እንደያዙ ፋኖን መቀላቀላቸው ታውቋል። በዚህም በፋኖ ብርቱ ምትና በራሱ ሰራዊት ክህደት የተበሳጨው የብልጽግናው ሰራዊት አዛዥ የሰራዊት ቡድን ወጣቱን በመሰብሰብ ሰራዊታችን እየከዳብን ነው፣ የምታስከዱት ደግሞ እናንተ ናችሁ በማለት ማወያየት ጀምሯል። ይህ በእንዲህ እንዳለ የአማራ ሕዝብ እየደረሰበት ካለው መዋቅራዊ ጥቃትና ከተከፈተበት የዘር መጥፋት ጦርነት ለመታደግ የአማራ ተወላጅና አገር ወዳድ የኮማንዶ አባላት ጥሪ ቀርቦላቸዋል። ጥሪውን ያቀረበው የአማራ ፋኖ ብሔራዊ ኃይል ደጃዝማች አዝማች በላይ ዘለቀዝ ወታደር አዛዥ አርበኛ ሳሙኤል ባለድል ነው። አርበኛ ሳሙኤል ባቀረበው ጥሪ ትግላችን ብዙ ማደግና መደራጀት የሚጠበቅበት ስለሆነ ከአባል እስከ ማረግተኛ ያላችሁ የቀደመ ትግል አጋሮቻችን የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ሕዝባችሁን ከጥፋት ለመታደግ እንድታውሉት በአክብሮት ጥሪ እናቀርባለን ብሏል። አርበኛ ሳሙኤል ባለድላ አክሎም ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁኔታ እየፈሰሰ ያለውን የአማራ የደም ጎርፍ ማስቆም የሁሉም ታሪካዊ አደራ ነውና ያለ ቅድመ ሁኔታ እንድትቀላቀሉና ከጎናችን እንድትሰለፉ ጥሪ እናቀርባለን ሲል ተናግሯል። ወደ ተከታዩ ዜናችን እናልፋለን። ፋኖ ከህዝብ ጋር ሲመክር፣ የብልጽግና ሰራዊት ወደ ፋኖ ገባ። በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ሰራዊቱ በየቀኑ እየፈረሰ ፋኖን መቀላቀሉን ቀጥሏል። ክላሽንኮቭ ይዞ የተጀመረው መኮብለል ከዲሽቃና ሞርተር ደርሷል። የአማራ ፋኖ በበኩሉ የትግሉ ባለቤት ከሆነው የአማራ ህዝብ ጋር የሚያደርገውን ውይይት አጠናክሮ የትግላችን መነሻ የህዝብ ብሶትና የህዝብ ጓዳ ነው። መዳረሻ ግቡ ደግሞ የአማራ ህዝብ ማህበራዊ ረፍት ማግኘት ነው የሚለው የአማራ ፋኖ የትግሉ ባለቤት ከሆነው የአማራ ህዝብ ጋር የሚያደርገውን ውይይት አጠናክሮ ቀጥሎበታል። ካለፉት አራት ሳምንታት ወዲህ በሰራዊት አደረጃጀት መዋቅር ማሻሻያ እና በህዝባዊ ውይይት ላይ ብርቱ ስራ እያከናወነ መሆኑን የገለጸው አፋ በአፄ ቴዎድሮስ ዕዝ በዛሬው እለትም በእነብሴ ሳር ምድር ወረዳ ከሚኖረው ህዝብ ጋር ውይይት ማድረጉን አስታውቋል። የ201ኛ ኮር ሰባ አራተኛ ክፍለ ጦር አመራሮች በምዕራብ ጎጃም ዞን እነብሴ ሳር ምድር ወረዳ ከሚገኙ ቀበሌዎች መካከል በአምስቱ ህዝባዊ ውይይት ማካሄዱን የኮሩ ቃል አቀባይ ገልጾ በውይይቱም በርካታ ነጥቦች ተነስተው ምላሽና ማብራሪያ ከፋኖ መሪዎች ተሰጥቶባቸዋል። የትግሉ ባለቤት የሆነው ህዝብም ለፋኖ መሪዎችና ለታጋዮች ምክረ ሀሳብና አስተያየት መስጠቱን ቃል አቀባይ ክፍሉ ጨምሮ ገልጿል። የሁለት መቶ አንደኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ህዝባዊ ውይይቱን አስመልክቶ ለጣና ቴሌቪዥን ባደረሰው መረጃ እንደገለጸው ድርጅታችን ይፋ ባደረገው አዲስ መዋቅር መሰረት በአዲስ በተደራጀው ሁለት መቶ አንደኛ ኮር ሰባ አራተኛ ክፍለ ጦርና በስሩ ባሉት ወረዳ ጊዜያዊ መስተዳደሮች የድርጅታችን ቁመና አዲሱን መዋቅር ማስረዳትና ማደራጀት እንዲሁም ህዝባችንን ማወያየት ቀጥለናል። የእነብሴ ሳር ምድር ወረዳ ጊዜያዊ አስተዳደር ውስጥ የሚገኙ ነባርና በቅርቡ ከጠላት ነጻ የወጡ ቀበሌዎች ዶማ፣ ጉናጉና፣ ይብራዛ፣ እኔሴ ወራያ መስቀልና ዞባሪ ቋንዳ ቀበሌዎችን ማወያየት ተችሏል ብሏል። የቀበሌ መዋቅር የሌላቸውን በማዋቀር የድርጅቱን ወቅታዊ ቁመና ማስረዳት፣ የግል ታጣቂውን በሻለቃ አደራጅቶ የአካባቢውን ሰላም እንዲጠብቅ በወል መሬትና ሌሎች መሰረተ ልማቶች ዙሪያ የሚነሱ ጉዳዮችን የመጨረሻ ልባት መስጠትን ያካተተው ውይይት ማካሄዱን ፋኖ ሀብታሙ ኢየሱፍ ተናግሯል። ማህበረሰቡም አጥቶ የነበረውን ነጻነቱን በማግኘቱ ደስታውን ገልጾ ይህንን ነጻነት ለማጽናት የትኛውንም ድጋፍ እንደሚያደርግና መስዋዕትነትንም ለመክፈል ዝግጁ እንደሆነ በሙሉ ድምጽ ገልጾልናል ሲል ፋኖ ሀብታሙ ኢየሱፍ መረጃውን አድርሶናል። ይህ በእንዲህ እንዳለ የብልጽግናው ሰራዊት እየኮበለለ ፋኖን መቀላቀሉን ቀጥሏል። በዚህም የ104ኛ ኮር 16ኛ ክፍለ ጦር ሞርተር ተኳሽና ሁለት የክፍለ ጦር እስታፍ አባላት ከነሙሉ ትጥቃቸው ምስራቅ አማራ ኮር 1 አሳምነው ክፍለ ጦርን ተቀላቅለው የብልጽግናው ስርዓት በሚከተለው የፖለቲካ ሸፍጥና በተራዘመ ጦርነቱ ምክንያት ሰራዊቱ በየቀኑ እየፈረሰ የብልጽግናው ስርዓት በሚከተለው የፖለቲካ ሸፍጥና በተራዘመ ጦርነት ምክንያት ሰራዊቱ በየቀኑ እየፈለሰ ሲሆን በዛሬ ዕለት ብቻ ለጣና ቴሌቪዥን ከደረሱት መረጃዎች ለማረጋገጥ እንደተቻለው አንድ የሰራዊቱ አየር ወለድ ኮማንዶ ክፍለ ጦር ሐኪም፣ መስመራዊ መኮንን ከነስናይፐሩ፣ ሞርተር ተኳሽን ጨምሮ 22 የብልጽግና ሰራዊት ፋኖን ተቀላቅሏል። ክቡራት እና ክቡራን ዜናዎቻችን እንደቀጠሉ ናቸው። ትግልን የጀመር ነው ለስር ነቀል ለውጥ ነው አርበኛ መከታው የአማራ ህዝብ የሉና ትግል መዳረሻ ግቡ ስር ነቀል ለውጥ ነው። ለዚህ ለውጥ ነው እየታገልን ያለ ነው። ድላችንም በቅርቡ እንደሚሆን አልጠራጠረም ሲል የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ዋና አዛዥ አርበኛ መከታው ማሞ ተናገረ። አርበኛ መከታው ማሞዬን የተናገረው የአማራ ፋኖ ሸዋ ጠቅላይ ግዛት ዝ ብርቱ ተጋድሎ ሲያደርግ ለሰነበተው ጣይቱ ክፍለ ጦር የምስጋና ፕሮግራም በዘጋጀበት መድረክ ነው። አርበኛው በንግግሩ አክሎም አማራ የሚያሸንፈው አንድ ሲሆን ብቻ ነው፣ አንድ ካልሆነ እንደማያሸንፍ አባቶቻችን አሳይተውናል። አባታችን ጄኔራል አሳምነው ጽጌም በግልጽ ነግሮናል ብሏል። በመሆኑም የአማራ ፋኖ በአራቱ ማቅጣጫ የሚገኘው መዋቅር በቅርቡ አንድነቱን መስርቶ እንደሚመጣ የተናገረው አርበኛ መከታው አማራን ከግዛቱ ገፍተው ተራራ ላይ የሰቀሉት ጠላቶቻችን ናቸው። ፋኖ ግን ከቀን ወደ ቀን እያደገና እየጎለበተ የአማራ ሕዝብ ሰራዊት መሆኑን እያሳየ ነው ሲል ተናግሯል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ሕዝብ ምክትል ቃል አቀባይ አርበኛ ስንታየሁ ደመቀ በበኩሉ ብዙ ወጀብ አሳልፈናል፣ ጠላቶቻችንም ይፈርሳሉ፣ ይጠፋሉ እያሉ ቢዘባበቱብንም እኛ ግን ለዓላማው የታመነ ብርቱ ሰራዊት መገንባት ችለናል ሲል መናገሩን የማመድ ቢሆነ ኮር ቃል አቀባይ አርበኛ ምናሉ ከበደ ለጣና ቴሌቪዥን ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት ሕዝብ ማመድ ቢሆነ ኮር በሁለት ተከታታይ ቀናት የብልጽግናውን ሰራዊት ድል የነሳው ሲሆን፣ የብልጽግናው አየር ወለድ ኮማንዶ ክፍለ ጦር የሕክምና መሪው በበኩሉ ሙሉ ትጥቁን እንደያዘ ፋኖን መቀላቀሉን አርበኛ ምናሉ ከበደ ተናግረዋል። በሁለቱ ቀናት የተካሄዱትን ተጋድሎ ውጤቶችና የመሪዎቹን መልእክት አስመልክቶ አርበኛ ምናሉ ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ ምናሉ እንደምን ሰነበቱ? እንግዲህ እስኪ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ሁለቱም ኮሮች ተጋድሎ ላይ ይገኛሉ። አንተ በቃል አቀባይነት የምትመራው የማህመድ ቢሆነ ኢንኮር እንቅስቃሴ በተመለከተ እስኪ በዝርዝር ግለጽልን። አመሰግናለሁኝ ይርጋ ፋኖ ምናሉ ከበደ ነኝ። ካመራ ፋኖ ህዝበ ድርጅት ሸዋ ጠቅላይ ግዛት እስ የማህመድ ቢሆነ ኢንኮር ህዝብነት ኃላፊ ሆኜ ነው የማገለግለው። እንግዲህ አንተ እንዳልከው በዛሬው ዕለት የአማራ ፋኖ ሸዋ ጠቅላይ ግዛት እስ የማህመድ ቢሆነ ኢንኮር ጣይቱ ክፍለጦር በዛሬው ዕለት ተሀድሶ አድርጓል ማለት ነው። የተሀድሶውም አላማ ሰሞኑን ድረስ ከነበራቸው ግዳጅ አፈፃፀም ሲወጡ የነበረውን የግዳጅ አፈፃፀም በተመለከተ የተሻለ ግንባታ ለማድረግ እና በተለይ ደግሞ ከአሁን ከሁለት ከሶስት ወር በፊት ሙሉ በሙሉ ሸዋን እየዞሩ ነው ማለት ይቻላል ከነበረበት አንስቶ አስር ወረዳዎችን አቋርጠው ሲንቀሳቀሱ እና ግዳጃቸውን ሲፈጽሙ ነበረ። ከዛም ከተመለሱበት በኋላ የነበራቸውን ቆይታ በተመለከተ የአቅሙ ግንባታ ለመስጠት የታለመ ነው ተሐድሶ። በተሐድሶውም ላይ የተለያዩ የክብር እንግዶች ተገኝተዋል። ከነዚህም የክብር እንግዶች መካከል የአማራ ፋኖ ህዝባዊ ድርጅት ዘመቻ መምሪያ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው የተገኘበት፣ የተለያዩ ከፍተኛ የእዝ አመራሮች የተገኙበት፣ ከፍተኛ የኮር አመራሮች የተገኙበት እንዲሁ ደግሞ ከፍተኛ የሸዋ ጠቅላይ ግዛት እዝ የፖለቲካ መምሪያ ኃላፊዎች በተገኙበት የተለያዩ የእምነት አባቶች በተገኙበት አካባቢው ላይ የተደራጁ የክላስተር አስተባባሪዎች እና አመራሮች የጎበዝ አለቆች በተገኙበት ፕሮግራሙ ዛሬ በዝነኝ እና የሰራዊቱን ጠንካራ አቋም በማሳየት በመሀመድ ቢሆነኝ አዘጋጅነት ማለት ነው። ፕሮግራሙ ሲዘጋጅ ውሏል። በዚህም የማህመድ ቢሆነኝ ኮር ምክትል አዛዥ አርበኛ ሙሉ ቀን ቢራራ የመክፈቻ ንግግር አድርጓል ማለት ነው እንኳን እንደናመጣችሁ የሚል በመቀጠልም የአማራ ፋኖ ጠቅላይ ግዛት እዝ ምክትል ህዝብነት ኃላፊ አርበኛ አስንታየው ደመቀ ካስተላለፈው መልእክት መካከል እስካሁን ባሳለፍነው ትግል ውስጥ ብዙ ወጀብ በብዙ ወጀብ ውስጥ ሆነን ያሳለፍን ሲሆን ጠላቶቻችንም ይፈርሳሉ ይጠፋሉ ሲሉን ከሁለት ዓመትና እስከዛሬ ሶስት ዓመት ውስጥ የአማራን ህዝብ ጥያቄ የሚመልስና ለአላማው የጸና ታጋይ አፍርተናል ብሏል። በመቀጠልም እንደዚሁ በፕሮግራሙ ላይ እንግዳ ሆኖ የተገኘው የአማራ ፋኖ ህዝባዊ ድርጅት ዘመቻ መምሪያ እና ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከታው ማሙ ባስተላለፈው መልዕክት የጀመርነው ትግል ትግል ስር ነቀል ነው። ትናንትናም ጠላቶቻችን ሰላሳ እና ከሰላሳ ሀምሳ ስልሳ ዓመት በታትነውን እነቃቅለውን አማራን ተራራ ላይ እንዲሰፍር አድርገውታል። ፋኖ ግን ከቀን ወደ ቀን ከወር ወደ ወር ከወር ወደ ወር ከዓመት ሁለት ዓመት ሶስት ዓመት በተሻለ ቁመና እና በተሻለ በዓላማ ጽናት እየታገለ ይገኛል። ነገም አንድ የአማራን ቤት በመስራት እና የተበታተነውና የተበጣጠሰውን አማራ አባታችን አሳምነው ጽጌ አንድ ሁኑ እንዳለው አንድ ሆነን የአማራን የተጋረጠበትን ፈተና ከሌሎች ብሄር ብሄረሰቦች ጋር

በዚህም አገዛዙ እየደረሰበት ካለው የፋኖ ጠንካራ የአፈሙዝ በትር በየቀኑ ሰራዊቱ እየከዳ ይገኛል። በዛሬው ዕለት ከአንጾኪያ ገምዛ መኮይ ከተማ አንድ የአገዛዙ መቶ ሁለተኛ ኮማንዶ ክፍለ ጦር አርባተኛ ሻለቃ ላይ የሕክምና ባለሙያ የነበረ ከነ ሙሉ ትጥቁ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የመሐመድ ቢሆነኝ ኮር አስቴጉማ ተራራ ክፍለ ጦርን በሰላም ተቀላቅሏል ማለት ነው። ሌላው በትናንትናው ዕለት ከአንጾኪያ ገምዛ ወደ ቤተ አማራል ማስወኪያ ገምዛ መኮይ ከተማ አመራሮች በትናንትናው ዕለት በኦሮሚያ ልዩ ዞን ደዋ ጨፋ ወረዳ እየተጓዙ ባለበት አስቴጉማ የአስቴጉማ ተራራ ክፍለ ጦር ልዩ ሰርጂ ካር ቡድን ሰርጎ በመግባት ከነ ፓትሮሉ ማለት ነው አራት ፖሊሶች አራት ፖሊሶች ላይ እርምጃ ወስደዋል፣ ማለት ነው ከነኝህ መካከል የመኮይ ከተማ ምክትል ፖሊስ አዛዥ ጨምሮ ይገኝበታል። ከነኝህ መካከል አንዱ ውዛው ሲሞት ሶስቱ ከባድ ቁስለኛ ሆነው በሆስፒታል ይገኛሉ ማለት ነው። ሌላው ደስ የሚለው በዛሬ ዕለት ማለት ነው በዚሁ በአንጾኪያ ገምዛ በመኮይ ከተማ የመሀመድ ቢሆነ ኮር አስቴጉማ ተራራ ክፍለ ጦር ለኦፕሬሽን የተላከ አንድ የክፍለ ጦሩ አባል የነበረ ጠዋት ዛሬ ማለት ነው ያለው ጫት ተራ የሚባል ቦታ ላይ እዛው ሞኮ ከተማ መሀል ከተማ ላይ ጫት እየቃም የነበረ አራት ሚኒሻ ላይ እርምጃ ወስዶባቸው፣ ሁለቱ እዛው ሲሞቱ ሁለቱ ከባድ ቁስለኛ ሆነ በአሁኑ ሰዓት በወረዳው ሆስፒታል ሕክምና ላይ ይገኛሉ ማለት ነው። በዚህም የሚገርም ነገር ለኦፕሬሽን የገባው ልጅ ይህንን የድርጊት ከፈጸመ በኋላ ባሳምነው ጽጌ ስም እየፎክርና እየተንጎራደደ ወደ ሀዱ በሰላም ተቀላቅሏል ይ እንዳጠቃላይ ያለኝ ዜና ለዛሬ ይህን ይመስላል ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር ስምንት ቀን ሁለት ሺህ አስራ ስምንት ዓመተ ምህረት የምሽት ጣና ዜናችን አሁንም እንደቀጠለ ነው ምርጫችሁ ስለምታደርጉን እናመሰግናለን በመድፍ የታገዘ ውጊያ እየተደረገ ነው። በሰሜን ወሎ ዞን ራያ ቆቦና እና ራያ ለማጣ በከባድ መሳሪያ የታገዘ ውጊያ እየተደረገ መሆኑን የአካባቢ ነዋሪዎች ለጣና ቴሌቪዥን ተናግረዋል። ውጊያው መድፍን ጨምሮ በከባድ መሳሪያ የሚካሄድ መሆኑንም ገልጸዋል። ከራያ ቆቦ ዋጃና፣ ጥሙጋ፣ ሮቢትና ራዶም ከፍተኛ ውጥረት መንገሱን የሚናገሩት የአይን እማኞች አክለው አክለውም ሮቢት የብልጽግና ሰራዊት ማዘዣ ጣቢያ ላይ ከስምንት በላይ ፓትሮል ወታደራዊ አዛዥ ጭነው ወደ ጮቢ እየሄዱ ጉዞ ላይ በነበሩበት ሰዓት ጮቢን አልፈው ሌላ ተጨማሪ ስምንት ቆራል መከላከያ ጭነው ማዶ ከተማ ላይ እናልፋለን ሲሉ በህዋት ታጣቂዎች ታግደዋል ሲሉ ይናገራሉ። የህዋት ታጣቂዎች ማዶ ከተማ ላይ በብልጽግና ወታደራዊ አዛዥ አሳልፉን ተብለው ቢለመኑም አናሳልፍም በማለታቸው ውጊያው ሊከፈት ችሏል የሚሉት ምንጮቻቸው ን ነገር ያው ሲጀመር ቀላል ተብሎ የተጀመረ ቢሆንም እየቆየ ተኩሱ እየጨመረ በመሄዱ በከባድ መሳሪያ የታገዘ ጦርነት ሲካሄድ አምሽቷል ብለዋል። ይህን ተከትሎም የብልጽግናው ሰራዊት እኩለቀል ላይ ባለበት ሆኖ ከባድ መሳሪያዎችን በተደጋጋሚ ወደ አዲስ ቅኝ እያስወነጨፈ ማምሸቱን የገለጹት የጣና ቴሌቪዥን ምንጮች አመሻሹን ውጊያው ተባብሶ መቀጠሉን አስታውቀዋል። ይህ ዜና እስከተጠናቀረበት አመሻሽ ድረስ ውጊያው አድማሱን አስፍቶ አማያና ኒኒበር በሚባሉ ቦታዎችም ጭምር በዲሽቃ ሞርተርና በመድፍ የታገዘ ከባድ ውጊያ እየተካሄደ መሆኑን ገልጸዋል። በውጊያው የደረሰው ወታደራዊና ቁሳዊ ኪሳራ በውል ባይታወቅም ከሁለቱም ወገን ከፍተኛ በኃይል ሳይሞት እንዳልቀረ ግምታቸውን ሰጥተዋል። ውጊያው በከባድ መሳሪያ ታግዞ ለተከታታይ ከአምስት ሰዓታት በላይ እየተደረገ ሲሆን ምሽት አስራ አንድ ሰዓት አካባቢ ጀምሮ የብልጽግናው መከላከያ ሰራዊት ከሆርማት ተነስቶ ብረት ለበስ አምቡላንሶችና ሁለት እዙ ሀያ ሶስት ይዞ ቆቦን በማለፍ ውጊያው ወደሚካሄድበት ስፍራ እያቀና መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። በራያ ቆቦና በራያ ለማጣ በብልጽግናው ሰራዊት ላይ ጥቃት ሲከፍት የነበረው የህወሓት ታጣቂ ቡድን ሰሞኑን ደግሞ አዲስ ስምሪት መውሰዱን የጣና ቴሌቪዥን ወታደራዊ ምንጮች ይናገራሉ። በብልጽግናው በጎ ፈቃድ ላይ ያለ ማጣን የተቆጣጠረው ህወሓት የቤተ ክህነት አገልጋዮችን፣ መምህራንን፣ መንግስት ሰራተኞችንና የተለያዩ ግለሰቦችን እያፈነ ወደ ትግራይ ክልል እየወሰደ በማሰቃየት ላይ መሆኑን ከአካባቢው የደረሰን መረጃ ያመለክታል ። ምንጮቻችን የህወሓት ታጣቂዎች በአካባቢው የሚያካሂዱትን ድርጊት ሲገልጹም የህወሓት ታጣቂ ቡድን አባላት በአካባቢው በርካታ ምሽጎችን እየቆፈሩ ነው። በትናንትናው ዕለትም የጦር መሳሪያዎችን በተሽከርካሪ ጭነው ወደ አካባቢው ገብተዋል ሲሉ ተናግረዋል። ዛሬ የተቀሰቀሰውን ውጊያ ተከትሎም የህወሓት ታጣቂዎች አለማጣ ከተማ ቴክኒክና ሙያ ኮሌጅ አራግፈውት የነበረውን የሎጂስቲክና የመሳሪያ ክምችት ወደ ተለያዩ ግንባሮች መላካቸውን የአይን እማኞች ተናግረዋል። ክቡራትና ክቡራን ወደ መጨረሻው ዜናችን እናልፋለን። ሻዕቢያን አናምነውም፣ የህዋቱ ጄኔራል የህዋቱ ውስጣዊ ሽኩቻ ተባብሶ በቀጠለበት በአሁኑ ሰዓት የታጣቂ ቡድኑ መሪ የሆኑት ጄኔራል ምግበ ኃይሌ ሻዕቢያን አናምነውም፣ ጥምረት የፈጠርነውም ለጊዜው ፖለቲካ ፍላጎታችን ነው ሲሉ ለሚመሩት ሰራዊት መናገራቸውን ምንጮች በሽሬ ቀጠና የሚገኘውንና ወደ ወልቃይት ሊገባ ትዕዛዝ እየተጠባበቀ ያለውን የህወሀትን ሰራዊት ለማነጋገር ወደ ቦታ አቅንተው የነበሩት ጄኔራል ምግበይ የአርሚ 11፣ አርሚ 13ና አርሚ 17 የሚባለውን የታጣቂዎች ቡድን አዛዦቹን ሰብስበው ባደረጉት ንግግር ጌታቸውና ጻድቃን የሚመሩት ቡድን ጠላታችን ነው፣ እናጠፋዋለን። ከኤርትራ ጋር የተጣመርነውም ለፖለቲካ እንጂ እነሱ የሚታመኑ ሆነው አምነናቸው ወይም ትናንት በህዝባችን ላይ የፈጸሙትን ግፍ ረስተ ነው አይደለም ሲሉ ተናግረዋል። ሆኖም ይህ የጄኔራሉ ንግግር በአንዳንድ የህወሓት ታጣቂ ቡድን መሪዎች ዘንድም ቅቡልነትን አቷል የሚሉት ምንጮቻችን በተለይም አንዳንድ የታጣቂ ቡድኑ መሪዎች ከአራ ምድር ሰራዊት ቀድሞ የትግራይ ህዝብ እንዳያጠፋን እንፈራለን ህዝባችን የጦርነት ስቃይ መሮታል ሲሉ ለጄኔራሉ ምላሽ መስጠታቸው ታውቋል። በትግራይ ክልል ጦርነት ማካሄድና አለማካሄድን በተመለከተ ህወሀት ለሁለት የተከፈለ መሆኑን የሚናገሩት የብሔሩ ፖለቲከኞች የዓለም ገብረ ዋህድና የደብረ ጽዮን ቡድን ተብሎ ተከፍሏል ሲሉ የህወሀትን አሁናዊ ቁመና ገልጸውታል። በዶክተር ደብረ ጽዮን የሚመራውና በዋናነትም እህትና ወንድሞቹ ፈተለ ወርቅ ገብረ እግዚአብሔርና ዳዊት ገብረ እግዚአብሔር የሚመሩት ጦርነት ማካሄድ አለብን ብሎ የሚያምን ሲሆን በተቃራኒው በአቶ አለም ገብረ ዋህድ የሚመራው ቡድን ደግሞ የህወሀት ህጋዊ ሰውነት ከተመለሰልን ይበቃናል፣ በዚህ ሰዓት ጦርነት ማካሄድ ህዝባችንን ማስጨረስ ነው ብሎ እንደሚያምን እኒሁ የትግራይ ፖለቲከኞች ይናገራሉ። የነ ደብረ ጽዮን ቡድን አሁን ላይ የፌዴራል መንግስቱ በተለያየ መንገድ ስለተወጠረ ተዳክሟል፣ ከእኛ ጋር የሚቆሙ ኃይሎችን ብዙ ናቸው ብሎ ቅስቀሳ ሲያደርግ የነ አለም ገብረ ዋህድ ቡድን በበኩሉ ብልጽግና ይቱንም ያህል የተዳከመ ቢመስል ኃላፊነት የማይሰማው ስለሆነ መሪው ህዝብን በከባድ መሳሪያና በድሮን ይጨርሳል። ከእኛ ጋር ይሰለፋሉ ተብለው የሚነገርላቸው ኃይሎችም ቢሆኑ ለራሳቸውም ደካሞች ናቸው፣ እንኳን ሊያግዙን። አሁን ቅድሚያ መስጠት ያለብን ተፈናቃዮችን ስለመመለስ የህዋትን ህጋዊ ሰውነት ስለመመለስና ህዝባችንን ማደራጀት ላይ መሆን አለበት ብሎ ይሞግታል። የታጣቂ ቡድኑ የተወሰነው ክፍልም ከወር በፊት ጀምሮ በህዋት ላይ ተቃውሞ በማሰማት ጦርነት በቃን፣ ሰላም እንሻለን እያለ መሆኑ ለእናለም ግብረ ዋድ ቡድን የልብ ልብ እንደሰጠው ይነገራል። የነ ደብረጽዮን ቡድን በበኩሉ በኤርትራ ላይ ያለው እምነት በተቀዛቀዘበት በዚህ ሰዓት ኤርትራ ኃይሏን ወደ ኢትዮጵያ ድንበር ማስጠጋቷና በአንዳንድ ቀበሌዎች ላይም ኃይሏን ማስፈሯ መተማመኛ እንደሆነለት የትግራይ ፖለቲከኞች ይናገራሉ። ክቡራትና ክቡራን የጣናት ቴሌቪዥን አድማጭ ተመልካቾቻችን የህዳር 8 ቀን 2018 ዓ ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሬያቸው ቆይታ አድርጌ ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር